የደጃጅ ክንፉን ልጆችን ኋላ ተጣልተው እርስ በርሳቸው እስኪሞቱ ከእርሱ ጋር በማድረግ ኃይሉን ለማጠናከር ሞክሮ ነበር። ደጃች ወልደ ተክሌ ከደጃች ማሩ ሞት በኋላ ብዙ ስቃይ ደርሶበታል። ከወለተ ተክሌ ጋር በስልጣን ሽሚያ ሲጣላ ከቆየ በኋላ ስልጣኑ ወደ ክንፉ እጅ ሲገባ ወለተ ተክሌ እብድ ነው ብለው በማሰር አሳሩን ካስጨረሱት በኋላ ደጃ ደጃዝማች ክንፉ ፈተው አሽከር አድርገው አቆይተው በሞት ዳኝነት እና በአልጋ ቁራኛ ተይዘው ሲጠራሞቱ ለመከረኛው ወልደ ተክሌ የተውለት ኑዛዜው ሁለት አይኑ በፍላት እንዲጠፋ ማዘዝ ነበረ። ይህን ያደረጉበት ምክንያትም ለእነዚያ ሶስት ልጆች ለመኮንን ለይልማና ለጋርድ የግዛት ተቀናቀኝ አጥፍቶ ለመሞት ነበረ። ግን የሟቹ የውርስ ኑዛዜ ብቻ ብዙ ጊዜ ሲጸና ቢታይም፣ ሟች ለግብ ስራ ሰጦት የሚያልፈው ትዛዝ ብዙ ጊዜ አይፈጸምም። ይህም በመሆኑ የወልደ ተክሌ አይኖች ከጥፋት ሊድኑ ቻሉ። ወልደ ተክሌ ያሁሉ ግፍ ቢፈጸምበትም የክፉን ልጆች ይዞ መሰለፉ አልቀረም። ካሳ ግን በቦታው ያልቆየ እንደመሆኑ መጠን በነገሩ ከቁጥር ያገባው አልነበርም። ደጃዝማች ጎሹ አንድ ቀን ጠዋት የጧት ጸሎታቸውን አልሰው ወደ ሰከላ ለመሄድ ይዘጋጁ ነበረ። አብሮ ለሚሄደው ሰራዊት ግብር ለማግባት ወደ አዳራሽ ሲገቡ በአዳራሹ ፊት ለፊት ቆመዋል። የጠዋቷ ፀሐይ ጣፋጭነቷን እያጣች ወደ ጥላ ስር ጠጋ በሉ ከማለት ደስ ነበረ ካሳ ወደ ደጃዝማች ፊት ቀረበና እጅ ነሳ እንደምን አደርክ ልጅ ካሳ አሉ ደጃዝማች እግዚአብሔር ይመስገን አለ ካሳ እጅ እየነሳ ደጃዝማች የሚናገሩት ነገር እንዳለቀባቸው ሁሉ ዝም ብለው ሲመለከቱ ቆዩና የምትነግረኝ ጉዳይ ኑሯል አሉት ካሳም ይሉንታና ጥርጣሬ ባለበት ስሜት ጉሮሮን በማላት አጣራና አሁን የወንድሜን መቃብር አይቼ ልመለስ አስቤ ነበር አለ ደጃዝማች በከፍተኛ ድንጋጤ ክው አሉ ድንጋጤያቸውን በፊታቸው ላይ ይነበብ ነበር ጥላሀይ እንድትሄድ አሉ ደጃዝማች በቅሬታ ተሎ መለሳለው እኮ አይ ይሄ እንኳ ሀሰት ነው አሁን ደንቢያ ገብተህ ሳት ምን አለኝ ብዬ ቀራለው ጌታዬ፣ አለ ካሳ። ደጅ አዝማች በብተው እንዳያስሩት በመፍራት እንዴት፣ ምን የለም አገሩ የማን ሆነና እና፣ አሉ ደጅ አዝማች። የለም ጌታዬ፣ መቃብራቸውን እንኳ ይቼ ልመጣ ብዬ ነው። አየኛ ነገር በቁማቸው ሳሉ ተጣልታችሁ የተለያየችሁትን አሁን ታፈር ጋር ልትፋቀር ነው። ዝምድና በቁም ነበር እንጂ የእንግዲሁ ለአንተ ስለ እሳቸው ምን ይጠቅማል ድካም ነው። ከንቱ ልማድ ነው። በመልካሙ ጊዜ ያልኖረው ተስማምቶ፣ ለምን ወንድም ያለው ሲያዩድ ጉድጓድ ገብቱ ብሎ የአገር ያልቃሽ ነገሩን ጨርሰዋለች። ወንድምነት ድሮ ቀረ፣ ጠላት ኖ ኑሮ ሲሞቱ ወንድም መሆን ግን ፍቼ የሌለው ተረት ነው አሉ ደጃዝማች። ምንም እንኳ ራሳቸውን በቁም ሳይጠቅሙት ኑሮ ዘመዳቸው ሲሞት ሲጠቅሙት ኑረው ከሞተው ይበልጥ ሲያለቅሱ መኖራቸው እንዲያውቁት ደጃዝማች ጎሹን ሲናገሩ ትዝ ያላቸው ካሳን ለማስቀረት ማጽናናታቸው እንጂ ሰው ለዘመዱ የሚያለቅሰው ሰው ጠቀመኝውን ጎዳኝ ምግብ ሳይሆን ለጊዜው በሚሰማው ድንጋጤና ሐዘን መሆኑን ጠብቷቸው አይደለም። ልጅ ካሳ እንኳን ሲወንድሙ ሐዘን በእርግጥ አሳዝኖት በወንድሙ ሞት ባያዝንም የደጃዝማች ጎሹ ውለተ ቢስነት ወይም ተጠራጣሪነት አገር አስለቅቆ ሊያስጠፋው ከደረሰ ጥቂት ጊዜ አልፎታል። የደጃዝማች ክንፉ ሞታ አጋጣሚ ምክንያት ባይሆንለትም ጠፍቶ ለመሄድ መሞከሩ አይቀርም ነበር። ነገር ግን የደጃሽ ጎሹን ክርስቲያናዊ ባህሪ እና ለሱም ያላቸውን ልባዊ ፍቅር ስለሚያውቅ ምንም የሚጠላቸው ወንድም ቢሆን ወንድሙ ሙተውበት ሂዶም ለማልቀስ እንደማይከለክሉ ስለተረዳም በግልጽ ፈቃድ ጠየቃቸውም። የደጃዝማችን ንግግር ካደመጠ በኋላ ካሳ ጥቂት ትክዝ ብሎ ቆየና እሱስ እውነት ነው ግን ተሩቅ ዘመድ የቅርብ ፈላሻ ይሻላል። የሚባለው ጥረት ደረሰብኝ ማለት እኮ ነው። ምንስ አንድ ቀን ቢበድሉኝ ዘውትር ሲሰሩልኝ የኖሩት ውለታ ወዴት ይወድቃል? አባቴ አባቴ ነበሩ እኮ ሲሉ ካሳ የደጅ አዝማች ክንፉ የጥንቱ ትዝታና አሳዛኙ ሰውነታቸው በፊቱ መጣበትና እንባባይኖቹ ግጥም ብሎ ግራ ቀኝ አይኖቹ ቀይ ሽንኩርት መሰሉ። ደጅ አዝማች ጎሹም የልጅ ካሳን ፊት ሲያዩ የራሳቸውን ባል ሊመጣባቸው ቃጣው። ዛሪያ እንግዲህ በመሄድ መቅረት ነው አሉ ደጅ አዝማሽ ጎሹ በትካዚ ተመልሸ መጣለሁ። ኮየተ አለ ልጅ ካሳ። መምጣቱን እንኳ ተው፣ ግን የወንድምህን መቃብር ሳታይቅር ይቅራልል። እንዲያው ግን ሰው መላመድና መውደድ እንዴት ክፉ ነገር ነው። እውነቴን ነው የምነግር ነግር፣ የአንተ ተኔ መለየት ብሩ ሙቶ እንደቀበርኩት ነው የምቆጥረው። ታንተ በፊት ብዙ ሰዎች አውቃለሁ ግን ታንተ መለየት የሚያሳዝነኝ ያለ ያሳዝነኝ የለም ወደ ሰከላ ለመሄድ መነሳት ነበር ነገ ሄዳለው ግድ የለም በል ስንቅም ሰው አድርጌ ነገ ሸኛለሁ አሉ ደጃዝማች በቅሬታ ካሳም እጅ ነሳና ወደ ቤቱ ተመልሶ ለጉዞ መዘጋጀት ጀመሩ ፊታራሪ ነጋ የጠዋቷ ፀሐይ የጠዋቱን ብርድ ለማስወገድ ገና ስላልቻለች በጠዋት ወጠው እስከ ቀትር ድረስ ጀርባቸው አራቁተው የተጨማደደውና የደከሙ ክንዶቻቸው እስኪቻላቸው ሰውነታቸውን እየፎከሩ ከርመዋል። የቀራቸው የኑሮ ጣዕም የሆነባቸው ሽማግሌዎችና እና ሮጌቶች ገና ወደ ውጭ አልወጡም ነበር። ከደጃች ጎሹ ግቢ ጥቂት እልፍ ብሎ ብዙ በቅሎዎችና አጋሰሶች ተጭነው ቆመዋል። ካሳ ወደ ደጃች ጎሹ እልፍኝ ገብቶ ቆይቶ ተሰናብቶ ወጣ። ልጅ ካሳ ደጃጅማሽ ጎሹን ተሰናብቶ መሳሪያዎችን ለማንሳት ወደ ቤቱ እንደገባ ፊታውራሪ ነጋ ከአያሌ ወታደሮች ጋር ሆነው ተጭነው ቆመው በሁለት ሶስት ወታደሮች ወደሚጠብቁት በቅሎዎች፣ አጋሰሶች ሲደርሱ ካሳ ምንም ያህል ሳይዘገይ ወደዚያው መጣ። ጤና ይስጥልኝ፣ እንደምናደርግ ልጅ ካሳ አሉ ፊታውራሪ ነጋ። እግዚአብሔር ይመስገን እርሶስ እንደምን አድረዋል? አለ ልጅ ካሳ። ይመስገነው ይመስገነው ደህና ነኝ፣ አሉ ፊታውራሪ ከዚያም ንግግራቸውን ቀጠሉና በጧቱ እንጀምረው መንገድ በጧት ወይም በምሽጥ ነው የቀን ጎዳና ቢቸግር ነው አሉ እሺ ንጓዝ አለ ልጅ ካሳ በየትኛውም በኩል ቢሄድ ይሻላል በሚንጫ በኩል አድርገን በድልድዩ ተሻግረን በደራ ፎገራ እንለፍ ወይስ በአጭር ፍራ አድርገን በደንገል በር እንሂድ? አሉ ፊታውራሪ በአጭር ፍራ አይሻለንም አለ ልጅ ካሳ። እሱ ስም የማስቤ ነበር። ነገር ግን ጌቶች ደጃዝማች እንኳ ደጃዝማች ክንፉ ሙተው ቀድሞውኑ ሸፍተው አይቻል፣ በጭራሽ አያሳልፋቸውም። በመጫ ብትሄዱ ግን አባይን ስትሻገሩ ያው የኛው ግዛት ነው። ተዚያም ደራና ፎገራ ነው። በዘላን መሃል ብቻውን ቢከድም ማንም አይነካ። ተዚያም እንፍራስ ስተደረሰ ያው የወንድም ግዛት ተነበረው ገባ ማለት ነው ስላሉን ነው ያን የመረጥኩት። አሉፊው ታራሪ ነካ። እሱስ እውነት ነው፣ ደጃዝማች እንዳሉት ሁሉ ደጃዝማች ክንፉ እንደዚያ እየቀጡም ስንመጣ እንኳ ሽፍተው እጅግ አስቸጋሪ ስለነበረ በብዙ ጣጣ ነው ልንደርስ የቻልኩት። ግን በሜጫስ ብንሄድ ደራ ስንገባ ደግሞ ተራሳሊ ሰዎች ጋር መገናኘታችን አይቀር፣ በሁለቱም በኩል ችግር ነው። ይሁንና በየትኛው መንገድ ቢሆን ተጎጃሙ ወሰን ታደረሳችሁኝ ራሴ እንደምንም ይሄዳለሁ። ይህ ሁሉ ስንቅ የተያዘው በከንቱ ነው አለ ልጅ ካሳ። ከዚያ ወደ አዴት መዳን ያለ ማቅጣጫ ፊታቸውን መልሱና ጉዞቸውን ጀመሩ። ልጅ ካሳና ፊታውራሪ በበቅሎ በበቅሎ ላይ እንደተቀመጡ መንገዱ ሰፋ ካለበት ቦታ ላይ ሲደርሱ ጎን ለጎን መንገዱ ጠበብ በሚበብ ቦታ ላይ ፊትና ኋላ እየሆኑ ክፉን ደጉን እያፈው መጪውን እየተጫወቱ ሲሄዱ ልጅ ካሳም ይህ ያንተ ስሜ የሰራውን ሁሉ ብነግርህ ይገርማል አሉ። ፊታውራሪ የእኔ ስም? አለ ካሳ ነገሩ ግራ ሆኖበት አንተ አይደለም ካሳ የሚባል ስም ግን ብዙ ነገር ሲሰራ አይቻለሁ አሉ ፊታውራሪ። ምንድነው ነገሩ? አለ ልጅ ካሳ። እስከ ዛሬ ድረስ እንቆይ ሆዴን እየከነከነኝ ሳልጠይቅ የቆየሁት ነገር አለ። አባት ቋረኛ አይደሉም አሉ ፊታውራሪ። አሁና ናቸው አለ ልጅ ካሳ። የደጃች ማሩን የት ልጅ አግብተው ሲኖሩ በኋላ ተፋተው አንዲት ጎንደሬ ወይዘሮ ስማቸውን ተረሳኝ እንጂ እሳቸውን አግብተው በቁም ስርዓት ይኖሩ አልነበረም አሉ ፊታውራሪ። ካሳ ነገሩ አሳሳቢ ሆኖ ተሰማው። ብዙ ሰዎች ደም የሚመልሱት ትውልድ ቆጥረው ጊዜ ጠብቀው ስለነበር አባቴ ደንብ ያሳሉ ምን ሰልተውን ብሎ በሆዱ ተጠራጠረ። ቢሆንም ሰውየው በጥርጣሬ በሚመጣ ፍርሃት ብዙ የሚጨነቅ ሰው ስላልሆነ ብዙ ሳያመነታ አዎ አለ። አንተ ተየትኛዋ ነው የተወለድከው? አሉ ፊታውራሪ። ተጎንደሬዋ ነው፣ ወይዘሮዋ ትጠገብ ትባላለች፣ አለ ልጅ ካሳ። ወይዘሮዋ ትጠገብ ነበር የሚባሉ አሉ ፊታራሪ ነጋ ቀበል አድርገው ከዚያ ለሚናገሩት ነገር እርግጠኛ መሆናቸውን ለማስተማመን ዳሪ አንተ የተወለድከው የት ነው አሉ የተወለድኩት ፈንጃ ሆኖ ገና ጥብ ህፃን ሳለው ወደ ጎንደር ሄድን ይሉኛል አለ ልጅ ካሳ እንዴት ሄድክ ይሉሃል አሉ ፊታራሪ ካሳ የሁሉ ጥያቄ ለምን እንደሆነ ባይገባውም ከፊታውራሪ ነጋ ጋር በደጃጅ ጎሹ ውስጥ ሲኖሩ በመልካም ወዳጅነት ከመቆየታቸውም በላይ ለሽኝት ተመርጠው የተሰጡት ሰው በመሆናቸው በመሆናቸው ማንኛውም ነገር ቢጠይቁት የሚያውቀው ከሆነ መልስ መስጠት ነበረበት እና በሽሽት ሁኔታ ነው የወሰድኩ እያሉ እናቱም አባትም ነግረውኛል ሲል ከዚህ ጋር አንድ ስም ትዝ አለው እና አይኖችም በፊታውራሪ ነጋ ፊት ላይ ያሳረፋቸው፣ እንደ አዲስና ለመስራት የጓጓ ነገር እንዲሰማ ሰው የመስማት ጉጉት አደረበት። በምን ምክንያት ሸሸናሉ? አሉ ፊታውራሪ። ደጃዝማች ማሩ ካሳ የሚባል ታላቅ ሰው ይነሳል የሚል ንግት ስለሰሙና አባቴን አይወዱ ስለነበር በህፃንነት ሲል፣ ገና ንግግሩን ሳይጨርስ ፊታቸው ለወጥ ብሎ ከበቅሏቸው ዱብ ብለው ወርደው ውረድ ባክ ልጅ ካሳ ውረት ውረት አሉ ፊታውራሪ። ልጅ ካሳም ነገሩ እንደተደናገረበት ከበቅሎ ሲወርድ ሩጠው አንገቱን አቀፉና ግራ ቀኝ ጉንጩን እያገላበጡ ከሳሙት በኋላ ተፈንጃ ከተማ በሌሊት ስንሸሽ የደጃዝማች ማሩ የልፍኛ አሽከር ሚስጥሩን ነግሮን ነው እሱም አብሮን ይሸሽቷል አላሉህም አሉ ፊታውራሪ በችኮላ። እረ ነግረው ነበር አለ ካሳ። ስሙ ማን ይባል ነበር አሉ? አሉ ፊታውራሪ ደፈርሻ ብለው ነበር የነገሩኝ! ስሙን ጽፌ ይዤው ነበር አለ ካሳ። ደፈርሻ ወሰን እኔ ነኝ ደፈርሻ ወሰን፣ ደጃች ማሩን ፈርቼ ሌሊት ሌሊት ይሁድ እሄድ ስለነበር ተደጃች ጎሹ ስደርስ የጨለመው ጊዜ ያለፈልኝ ለማለት ስሜን ለውጬ ነጋ አልኩት። በዚሁ ፀንቶ ቀረ አሉና እንደገና ከካሳ ጋር ጉንጭ ለጉንጭ ደጋግመው ተሳሳሙ። ያ ህፃኑ ካሳ ከአባቱ የእስረኛ ጎጆ ሰርቆ አውጥቶ እንዲገደል ታዞ ህፃኑን በመግደል ፈንታ እሱን ከሞታ ተርፎ መሰደድን የመረጠው የደጃዝማች ማሩ የልፍኝ አሽከር ደፈርሻ ወዳጅ የጎሹ ሂዶ ለጌታ በማደርና በጀግንነት በማገልገል የፊታውራሪነት ማድረግና ግዛት ተሰጥቶት ጨዋ መኮንን ፊታውራሪ ነጋ ሆኗል። ልጅ ካሳ ስለ ደፈርሻ ታሪክ ከአባቱም አፍ ከእናቱም አፍ ደጋግሞ ሰምቷል። ወይዘሮ አተጠገብ ከካሳ ቀጥሎ መልካም የሚመኙለትና የሚጸልዩበት ሰው ደፈርሻ ነው። ያ መልካም ሰው በሄደበት እግዚአብሔር ይከተለውና ከእግዚአብሔር ጋር ልጅን ተመታ ረዳዳ ነው ሳይሉ የሚቀርብበት ጊዜ የለም። ካሳን ባዩ ቁጥር ደፈርሻ ትዝ ይላቸውና ያነሱታል። ልጅ ካሳም ደፈርሻ ዘውትር የሰማውን ስም ስለሆነና ታሪኩ ተደጋግሞ ስለተነገረው በአይኑ ያላየውን የሆነ እንደ ጓደኛ ወዳጅ አድርጎት ይኖር ነበር። ነገር ግን እነ ወይዘሮ አተጠገብ በነገሩት መሰረት በሐሳቡ ቀርጾት የቆየው የእልፍኝ አሽከር በምቾትም በማድረግም በእድሜም ሲባል ባለግርማ ሞገስ መኮንን ሆነው ያያቸው ፊት አውራሪ ነጋ አልስማማለት አሉ። ጉንጭ ለጉንጭ ተስማምነ ከቆዩ በኋላ ከሳፊው ታራሪን ትክ ብሎ እየተመለከተ በሐሳቡ የነበረውን ደፈርሻና እርሳቸውን አንድ ለማድረግ ቢሞክር በጭራሽ ተራራቁበት። ይሁንና የተሳሳተው የእርሱ ግምት እንጂ ፊታውራሪ ያለመሆናቸውን ተረድቶታል ሀይ የምን ክፉ ሰው ኖት ይሄን ያህል ጊዜ አብረን ስንቆይ ቀደም ብለው ሳይነግሩ ይኑረው በመለያየንበት ጊዜ ይነግሩኛል አለ ልጅ ካሳ ቀደም ሲል ማን የስመቻ አወኩ! የደጃች ክንፉ ወንድም መሆንክን ሰምቼ በስም ልጠራጥር የቻልኩትስ አሁን ወንድም ሲሞቱ ስትረዳ ሳይሄድ እኔ አንድ ጀግና ቋረኛ መስላኝ ነበር እንጂ ሌላውንማ መች አስቢው። አሁንም እንኳን ተዋወቅን እንጂ ለወደፊቱ አብረን እንኖር ይሆናል አሉ ፒዩታራሪ። ሁለቱም መኮንኖች አብረው ኑረው አብረው ሲጓዙ ድንገት በመንገድ ላይ እንደተገናኘና ተነፋፍቆ እንደቆየ ሰው አንገት ለአንገት ተቃቅፎ ሲሳሳሙ ያዩ ወታደሮች እነዚህ ሰዎች ደጃች ጎሹን ከርተው ለማመፅ መማማላቸውን ነው ብለው አሰቡ እንጂ ሌላ ነገር በሀሳባቸው አልተፈጠረም። ከወታደሮች መካከል አንዳንዶቹ እንግዲህ እነዚህ ሰዎች ሲሸፍቱ አብረን ብንሸፍት ቀዳሚዎቹ አሽከሮች እኛ ስለሆንን ከነሱ ቀጥሎ የሚሰጡ ማድረግ ሁሉ ለእኛ ይሆናል እያሉ አብረው ለመሸፈት ሲጓጉ፣ አንዳንዶቹ ደግሞ በስማ አወሉ መንፈስ ቅዱስ፣ ምን ያሉት ከዳተኞች ናቸው! አያ ደጃሽ ጎሹን የመሰለ አባት ጌታ እንደዚህ መክዳት ይገባል? ይህንንስ ተተራ ሎሌነት አንስተው ተዚህ ሁሉ ማድረግ አላደረሱም? ያንንስ ምን ሹመት ባይሰጡት ተልጃቸው ይበልጥ ሲያቀማጥሉት አልነበረምን? አሁንስ ደግሞ ቢሆኑ ሸኝ ጨምረው ሲሰደዱት እንጂ አትሄድም ብለው ቢያስሩት ማን ይከለክላቸው ነበር? ደግነታቸው ነው የሰራ ይበላቸው እያሉ ባልተረዱት ነገር ይተቹ ጀመር። ልጅ ካሳን ከድሮም ቢሆን ፊታውራሪ ነጋን ይወዳቸዋል። በየትም ቦታ ላይ ቢሆን ካሳን ምቀኛ ያጣል ማለት ተረት ነው። ከደጃች ጎሹ ጋር ሲኖር በመላው ጎጃም በጉብዝናውና በእምነቱ በእውቀቱ የተመሰገነ ወጣት ሊሆን ቢችልም በአካባቢው መርዘኛ የሆኑ ምቀኞች ነበሩበት። በዚህም ጊዜ ከፍ ሁሉ እንደነሱ ከፍ አልሆነ ብለው ነው እንዲህ የሚለክፉት። አያ እያሉ የሚቀኞች እንቅስም ከሚሰብሩለት ወዳጆቹ አንዱ ፊታውራሪ ነጋ ነበሩ። አሁን ግን ልጅ ካሳ በዚህ ሁሉ በበለጠ ውለት የሰሩለት መሆኑን ሲረዳ ታላቅ ባለዳነት ተሰማው። ፊታውራሪ፣ እኔ እኮ እርስዎን መሆኑን ሳላውቅ ቀርቼ እንጂ ደፈርሻ የሚባል በራሴ ሀሳብ እያየው በወዳጅነት አብሬው የኖርኩ ሰው ነበረኝ። ወይና ደፈርሻ የሚባለውን ስም ሳታነሳ አለ ልጅ ካሳ። አዎ ያነሱ ይሆናል። ጊዜው ባትደርስበት እንጂ አስቸጋሪ ነበር። የእግዚአብሔር ነገር ይገርማል። የኮሶበር ጦርነት ጊዜ ድል ሁነን ስንሸሽ ደጃዝማች ማሩን ተሟሙተው ጥቂት ቀደም ብለው አግኝቻቸው ተነጋግረን ነበር። ግን ሊያውቁኝ አልቻሉም። እኔም ተሚያውቅኝ ለወጥ ብዬ ነበር። ተዚያ በቀር ደንግጠው እናዝነው ስለ ነበር ሊያውቁኝ አልቻሉም። አንድ ጨዋ የሆነ ክርስቲያን ወንድም ነበሯቸው። ለአባት ግን በጣም በጣም ጥሩ የሚያስብ ሰው ነው። ማለፊያ ጀግና ነበሩ። አንተው ቀኛ አዝማች ከብቱ ይባሉ ነበር። በጦርነቱ መሃል ሲወድቁ የእርሳቸው ሬሳ እንዳይሰበሰብና እንዳይጉላላ ብዬ መቼም የእጆች የሰለባ ነገር ተነስቷቸው ነው አስነስቼ ለደንብ ያልሰጥ ስል ደጃ አዝማች ሸሽተው ተጀመሩ። በኋላ ተናደው ፊታቸውን ወደ ጦሩ ግንባር መልሰው አገኟቸው። አሽከራቸው የነበርኩ መሆኔን ስነግራቸው ስሜን ቢጠይቁ ሳልነግራቸው ቀረሁ። ያን ቀን በጣም ያላዝኑ ነበር በጣም ያሳዝኑ ነበር። ገማ በሁኔታቸው ሁሉ ወደው እንደሚሞቱ ታውቆኝ ነበር። ማረኝ ወዳጅ፣ ተኔ ጋር ኑረ በደል እንጂ መቼም ጥቅም ታስገኛለህ ብያ አላስብ ብለው ለማቸ ወንድማቸው እያለቀሱ ወደ ጦርነቱ ተገቡ። በኋላ ጥቂት ቆይቶ ሞቱ መባልን ስሰማ በያልቆም ብሎኝ እንዳለቀስኩ አመሸው። ቀድሞ ሳስብ ራሴ በጀብገላቸው ደስ የሚለኝ ይመስለኝ ነበር። በዚህ ቀን ሳያቸው ግን ወዴ እንደ አንዳች ነገር ተረበሸብኝ። በዚያው አይኔ አንተ ደግሞ ተዚያ ሁሉ ነገር ተረፈ እንዲህ ያለ ጎበዝ ሆነ። አየው፣ የሰው ነገር ይገርማል። እኔም በአንተ ስም ወጥቼ ተዚሁ ደረሱ! ተደጃ አዝማች ማሩ ጋር ብቆይ ኑሮ ምናልባት ይህም ሁሉ አላገኝም ነበር አሉ ፊታውራሪ በትካዜ። እግዚአብሔር ሰው በቅንነትና በእውነት የሚሰራውን ሥራ ሁሉ የተባረከ ያደርገዋል። እርሶ እንደዚህ ባለው ሁኔታ አገኘታለሁ ብዬ በጭራሽ አላስብም ነበር። እናቴማ ብዙ ጊዜ ስታስብ ሀየ ጉድ ያን መልካም ሰው ከቶ ሽፍቶች ተመንገድ ላይ ገለውት ይሆን ወይስ ተው ሰው ታለበት ደርሶ ሰው ሆነ ይሆን እያለች ታጠራጥረኝ ነበር። መቼም ሰው የሚታወቀው አይን ባይን በመለየት ብቻ አይደለም። የአንድን ሰው ዜና ዘወትር ሲሰሙት በጭራሽ አይተውት የማያውቁት ሰው ዘወትር አብሮ ያለ ይመስላል። ስለዚህ ባላውቆትም በተነገረኝ ዜናው ለምጆት ዘውትሪያ ሰው በምን ሁኔታ በየት ቦታ ይኖር ይሆን እያልኩ አስብ ነበርና፣ አሁን በዚህ ሁኔታ ሳገኘ የእግዚአብሔር ታምር መስሎ ታየኝ። ምን ነው እናቴ ደህና ቆይተኝ፣ ይህን በነገርኳት አለ ልጅ ካሳ። ተኔ ጋር በዚህ ሁኔታ ያገናኘን አምላክ ተእናት ጋርም በደህና እንደሚያገናኝ ተስፋ የጠነከረ ነው አሉ ፊታውራሪ። ሁለቱ መኮንኖች ሁለቱም መኮንኖች በየበቅሏቸው ላይ ወጡና ወጋቸውንና መንገዳቸውን ቀጠሉ። ሲጓዙ ሰንብተው ከጎጃም ወሰን በደረሱ ጊዜም ልጅ ካሳተ እንግዲህ ሁለት ወታደሮችና አንድ አጋሰስ ብቻ ይቅሩልኝና ሁሉም ይመለስ፣ እርሶ ይመለሱ አለ ወደ ፊታውራሪ ይዘው ትር ብሎ እንዴት ተደርጎ ደንቢያ ወይ ጎንደር ሳላደርስ በጭራሽ አልመለስም ማለ ፊታውራሪ። አይ እንዴት ሆኖ እኔ እንደምን ተሾርኬ ልገባ እንጂ ይህን ሁሉ ጓዝና አጀብ ይዘን እናልፍ ታልንማ ተራሳሊ ሰዎች ጋር ጦርነት መግጠማችን ነው አለ ካሳ አንግጥም አሁን ራስ አሊና ደጃዝማች ጎሹ